የተላላኪው በአዴን አመራር አቶ አረጋ ከበደ የሞርተር ጥቃት እንደተፈጸመበት ተሰምቷል። ከኦሮሚያ ብልጽግና ጋር በመተባበር የአማራ ሕዝብ ላይ የዘር ማጥፋት እየፈጸመ ያለው አቶ አረጋ ከበደና ስብስቡ በጎጃም አዋበል ወረዳ ሉማሜ ከተማ ባሉበት ነው የሞርተር ጥቃት የተፈጸመባቸው። መረጃውን በዝርዝር ታረምጡታላችሁ። በሌላኛው መረጃችን የጣና ገላውዴዎስ ክፍለ ጦር ፋኖዎች ከጉማራ ወደ ወረታ በተሽከርካሪ ሲንቀሳቀስ በነበረም የጠላት ኃይል ላይ ደፈጣ ጥቃት በመፈጸም ሙሉ በሙሉ መደምሰሳቸውን አስታወቁም። ደፈጣ ጥቃቱ እጅግ ጅግ ስኬታማ ነበር የተባለ ሲሆን በዚህም የጠላት ወታደራዊ አሽከርካሪን ጨምሮ በርካታ ወታደሮች ሲገደሉ በርካታዎች ክፉኛ መቁሰላቸው ታውቋል። መረጃውን በዝርዝር አጠናቅረን ይዘነዋል። በተያያዘ ዜና በማዕከላዊ ጎንደር ቡርቧክስ ዳዋ ዳሞትናም እንዝሮ ላይ በተደረገው ውጊያ 12 ያገዛዙ ወታደሮች ሲገደሉም ከ17 በላይ የሚሆኑት መቁሰላቸው ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። በተመሳሳይ በዚያው በጎንደር ቀጠና ከአምቦ ሜዳ ከተማ በቅርብ ርቀት ፋኖ በወሰደው የጽረማጥቃት እርምጃ ድል መቀዳጀቱ ተሰምቷል። ወደ ፋኖ የተሰነዘረበትን የጽረማጥቃት እርምጃን መቋቋም ያልቻለው የአገዛዙ ኃይል ሻሞ መድኃኔ ዓለም ተብሎ በሚጠራው አካባቢ በመሰብሰብ ላይ የነበረ አዝመራን በከባድ መሳሪያው ደግሞ መፈርጠጡ ታወቀ። በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአገዛዙ ኃይል ልክ እንደንቧይ ካብ መናዱን ቀጥሏል። በዛሬ ዕለት አንድ ስናይፐር የያዘ የአገዛዙ ወታደርን ጨምሮ በቡድን በቡድን የሆኑ በጎጃምና በወሎ ቤት አመራር ገጥና በርካታ ወታደሮች እጃቸውን ለፋኖ ሰጥተዋል። ጸረ አማራው የብልጽግና አገዛዝ አለኝ በሚል የሚኮራራበት ወታደሩ ልክ እንደንቧይ ካብ እየተናደ ወደ ፋኖ እየተቀላቀለ መረጃውን በዝርዝር ታደምጡታላችሁ። ሰላም ጠና ይስጠለኝ። የተከበራችሁ የምረብ ሚዲያ ቤተሰቦች እንደምናመሻችሁ። ከምረብ ሚዲያ የዛሬ ህዳር 22 2018 ዓ ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነቁም አብራችሁን ቆዩ። ቀዳሚ ወዳደረግ ነው መረጃችን አለፈን የተላላኪው በአዴን አመራር አቶ አረጋ ከበደ የሞርተር ጥቃት ተፈጸመበት። ርዕሰ መስተዳደሩ ዛሬ ህዳር 22 2018 ዓ ም በአዋበል ወረዳ ሉማሜ ከተማ ውስጥ ባለበት የሞርተር ጥቃት የተፈጸመበት ሲሆን በዚህም ለጥቂት አመልጦ ወደ ባህር ዳር መሸሹ ታውቋል። በአረጋ ከበደ ላይ ጥቃቱን የፈጸሙት በመረፋ ነው ብሔራዊ ኃይል ቴዎድሮስ እዝ 206ኛ ኮር ስር የሚገኙት የ34ኛ ክፍለ ጦር አባላት መሆናቸው ታውቋል። ከኦሮሚያ ብልጽግና ጋር በመተባበር በአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው አቶ አረጋ ከበደና ስብስቡ ከፍተኛ ጭንቀት ላይ ያለው አለቃቸው አብይ አህመድ የሰጣቸውን ተልዕኮ ይዘው ዛሬ ህዳር 22 2018 ዓም በአዋበል ወረዳ ሉማሜ ከተማ ገብቶ የነበረ ቢሆንም በተፈጸመባቸው የሞርተር ጥቃት ክፉኛ ተደናግጠው በደቂቃዎች ልዩነት አካባቢውን ለቀው ወደ መጡበት መፈርጠጣቸውን ነው መረ ሚዲያም ከክፍለ ጦሩ ህዝብ ግንኙነት ክፍል ለማረጋገጥ የቻለው። ወደ ሌላኛው መረጃችን አለፍን። የጣና ገላውዲዎስ ክፍለ ከፍላ ጦር ፋኖች ከጉማራ ወደ ወረታ በተሽከርካሪ ሲንቀሳቀስ በነበረ የጥላት ኃይል ላይ የደፈጣ ጥቃት በመፈጸም ሙሉ በሙሉ መደምሰሳቸውን አስታወቁም። በምረፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብላይ ዘለቀዝ ሜጀር ጀነራል ባንታ ባተኮር ስር የሚገኘው የጣና ገላውዲዎስ ክፍለ ጦር ፋኖች ከጉማራ ወደ ወረታ በወታደራዊ ፓትሮል ሲጓዙ በነበሩ የአገዛዙ ኃይሎች ላይ የሽመቅ ጥቃት በመፈጸም ድል መቀዳጀታቸውን መረ ሚዲያም ከክፍለ ጦሩ ህዝብ ግንኙነት ክፍል ተመልክቷል። ለፈጣ ጥቃቱ የተፈጸመው ትላንት ዳር 21፣ 2018 ዓ.ም አመሻሹን በጉማራና በወረታ መካከል ለዩሰሞ ዝንጥል ወይንም ታንኳ ገብርኤል መገንጠያ ተብሎ በሚጠራው አካባቢ ላይ ሲሆን የወታደራዊ ፓትሮል አሽከርካሪን ጨምሮ አራት የአድማብተን አባላት ወዲያውኑ ህይወታቸው ሲያል ሰባት ወታደሮች ደግሞ ክፉኛ መቁሰላቸውን ነው ክፍለ ጦሩ ያሳወቀው። በተያያዘ ዜና በማዕከላዊ ጎንደር ቡርቦክስ ዳዋ ዳሞትና መንዝሮ ላይ በተደረገ ውጊያ 12 ያገዛዙ ወታደሮች ሲገደሉም ከ17 በላይ የሚሆኑት መቁሰላቸው ተሰምቷል። በምዕራብ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ ኮር ስር የሚገኘው ግዙፉ የጎንደር የበጋሻው ክፍለ ጦር ዛሬ ህዳር 22 2018 ዓ ምት በጥላት ላይ ከባድ እርምጃ በመውሰድ ታላቅ ድል መቀዳጀታቸውን መረብ ሚዲያም ከክፍለ ጦሩ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። ትላንት ህዳር 21 2018 ዓ ምት ከማዕከላዊ ጎንደር ጠዳ ከማክሰኝትና ከደጎማ ከተሞች ተሰባስቦ በዞኑ ስር ዳዋ ዳሞት ዞሮ እና ቡርቧክስ በተባሉ አካባቢዎች ላይ በዛሬው ዕለት በከባድ መሳሪያ ታግዞ ጥቃት ከፍቶ የነበረው የጸረ አማራ አገዛዝ ኃይል ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃን መቋቋም አቅቶት ሙትና ቁስለኛውን ማንሳት እስኪያቅተው ድረስ መፈርጠጡ ታውቋል። ዛሬ ከንጋት ጀምሮ እስከ ቀኑ ዘጠኝ ሰዓት ድረስ በተደረገው ወደ ውጊያም በጎንደር የበጋሻው ክፍለ ጦር ስር ፋሲለደስ ቃኘው እና ጎንደር ብርጌድ የተሳተፈው ሲሆን በኦፕሬሽኑ 12 በላይ የጠላት ኃይል ሲገደል ከ17 በላይ የሚሆኑት ደግሞ ክፉኛ መቁሰላቸው ነው የተገለጸው። በተያያዘ ዜና በጎንደር አምቦ ሜዳ አካባቢ ፋኖ በጠላት ላይ በወሰደው የጸረ ማጥቃት እርምጃ ድል መቀዳጀቱ ተነግሯል። መነሻውን ከአዲስ ዘመን ያደረገው የጥላት ኃይል ከአምቦ ሜዳ ከተማ በቅርብ ርቀት ልዩ ስሙ ሻሞ መድኃኔዓለም ተብሎ በሚጠራው አካባቢ በዙ 23 ና በሌሎች ከባባድ መሳሪያዎች ታግዞ ጥቃት ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ ከባድ የሆነም የጸረ ማጥቃት እርምጃ ተወስዶበታል። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ አፄ እያሶ ክፍለ ጦር አባላት ናቸው። ትላንት ዳራ 21 2018 ዓ ም በጥላት ላይ የጸረ ማጥቃት እርምጃ በመውሰድ ድል የተቀዳጁትም ከወደ ፋኖ የተሰነዘረበትን የጽረ ማጥቃት እርምጃን መቋቋም ያልቻለው የጸረ አማራው ኃይል በሻሞ መድኃኔዓለም ቀበሌ በመሰብሰብ ላይ የነበረ አዝመራናው ደግሞ መሸሹ ተነግሯል። የተከብራችሁ የምረብ ሚዲያ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን። ወታደሩ አንድ ስናይፐር ከነሙሉ ሙሉ ተተኳሹና አንድ መገናኛ ራዲዮ እንደያዘ ፋኖን ተቀላቀለም። በተመሳሳይ አገዛዙ በአማራ ሕዝብ ላይ የሚፈጽመውን ግፍ የተቃወሙ የአገዛዙ ወታደሮች ከነሙሉ ትጥቃቸው በወሎ ጥራሪ ፋኖን ተቀላቅለዋል። በሌላ በኩል በጎጃም ደግሞ አምስት ወታደሮች ከነሙሉ ትጥቃቸው ወደ ፋኖ ገብተዋል። የአገዛዙ ወታደሮች የብልጽግና ቡድን እድሜ ለማራዘም በሚል ህይወታችንንና አካላችንን አንገብርም በሚል ልክ እንደንቧይ ካብ እየተናዱ ነው። የብርሃኑ ጁላ ሰራዊት ሆኖ ሲያገለግል የነበረው አስር አለቃ ደጉ ከ48ኛ ክፍለ ጦር አንደኛ ሻለቃ የአገዛዙን ግፍና መከራ በመጸየፍ የአማራ ፋኖ ነው ብሔራዊ ኃይል ምስራቅ አማራ ቀጥና ምኒልክ እዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦርን አንድ መገናኛ ራዲዮን ጨምሮ አንድ ስናይፐርን ከነሙሉ ትጥቁ በመያዝ ህዳር 22 2018 ዓም ክፍለ ጦሩን ተቀላቅሏል ሲል እዙ አስታውቋል። በተመሳሳይ አገዛዞ በአማራ ህዝብ ላይ የሚፈጽመውን ግፍ የተቃወሙ ወታደሮች ከነ ሙሉ ትጥቃቸው በላስታ ጥራሪ ቀጠና ፋኖን ተቀላቅለዋል። በማዕከላዊ እዝ 14ተኛ ኮር 16ተኛ ክፍለ ጦር ሁለተኛ ሬጅመንት አባል የነበሩ አራት ወታደሮች አገዛዞ በህግ ማስከበር ስም በአማራ ህዝብ ላይ የሚፈጽመውን ግፍ በመቃወም ከነ ሙሉ ትጥቃቸው ከስምሪ ቀጠናቸው በመጥፋት በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ላስታ ሳምና ኮር ስር የምትገኘው ጥራሪ ክፍለ ጦርን ስለመቀላቀላቸው ነው። ክፍለ ጦሩ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ ብላከው መረጃ አስታወቅም። ፋኖን የተቀላቀሉት ወታደሮቹ መከላከያ ሰራዊት ውስጥ የብሔር ግጭት እያየለ መምጣቱንና በቅርቡ ሙሉ በሙሉ ወደሚፈርስበት ደረጃ እየተሸጋገረ መሆኑን ጠቅሰዋል። በተለይ በሰራዊቱ ውስጥ የአማራ ተወላጆች ከፍተኛ የሆነ ሰቆቃና ግፍ እየተፈጸመባቸው ስለሆነም ሁሉም አማራ የሆነ የመከላከያ ሰራዊት አባል ፋኖን በመቀላቀል አገዛዙን በመታገል አማራው እየደረሰበት ያለውን የብሔር ጭቆና እንዲያስቆም ሲሉ ጥሪ አቅርበዋል። ወታደሮቹ አክለውም በአገዛዙ ውስጥ ያለው አባል ተስፋ የቆረጠና ውጊያን የጠላ ነው፣ በዚህም አገዛዙ ከፍተኛ ስጋት ውስጥ ገብቷል ያሉ ሲሆን የፋኖ ትግል በተለይ አንድነት ላይ መስራት ከቻለ በቅርቡ አገዛዙ መጣል እንደሚቻል አስተያየታቸውን ሰጥተዋል። በተያያዘ ዜና በጎጃም ደግሞ አምስቱ ወታደሮች ከናሙሉ እጥቃቸው ፋኖን ተቀላቅለዋል። ስድስተኛ እዝ 602ኛ ኮር አንደኛ ሬጅመንትእና ና ሶስተኛ ሬጅመንት አባል የነበሩ አንደኛ ፍቅሩ ድረስ ሁለተኛ ካቻ ፈረደም ሶስተኛ በራ ጫልቄስ አራተኛ ሞላልኝ መልካም የተባሉ ወታደሮች ዛሬ የህዳር 22 2018 ዓም ም እነማይ ወረዳ ወይራ ቀበሌ ና እናርጅናው ጋ ወረዳ ፈለገ ብርሃን ከተማ ከነሙሉ ትጥቃቸው በመውጣት በቴዎድሮስ እዝ 21ኛ ኮር 64ኛ ክፍለ ጦርን መቀላቀላቸውን መረብ ሚዲያም ለማረጋገጥ ችሏል። በሌላኛው መረጃችን በአፋባሃ ቴዎድሮስዝ የወደረሰ 15ኛ ኮር 44ተኛ ክፍለ ጦር በትሊሊ ከተማ በአድማብተን አባላት ላይ እርምጃ መውሰዱ ታውቋል። በዚህም አራት የአድማብተን አባላት ሲገደሉ አምስቱ ክፉኛ መቁሰላቸውን የተነገረው ልማደኛው 44ተኛ ክፍለ ጦር በተደጋጋሚ የጥላትና ከርካሪ እየመታ ተራራ ላይ እንደ ዝንጀሮ እንዲመሽግ በማስገደድ በፈለገው ሰዓት፣ በተመቸው ቦታ እየደበደበ ሙትና ቁስለኛ ማድረጉን ቀጥሏል። በዛሬ ዕለት ማለትም ዛሬ ህዳር 22 2018 ዓ ም የጥላት ኃይል ቲሊሊ ከተማ ዘራ ብሩክ ተብሎ በሚጠራው አካባቢ የጀግኖችን እንቅስቃሴ በመስፋት ቦታ ቦታ ይዞ እየጠበቀ ባለበት ከቀኑ 10 ሰዓት ላይ የ44ተኛ ክፍለ ጦርና በልባሎች በስተኋላ በኩል በመግባት ከባድ ጥቃት ፈጽሞባቸዋል። በዚህም አራት የአርማ ብትን አባላት ወዲያውኑ ህይወታቸው ሲያልፍ አምስቱ ክፉኛ ቁስለው ወደ ቲሊሊ ሆስፒታል መወሰዳቸውን የታወቀም። የተከበራቸው የመረብ ሚዲያ ቤተሰቦች ለዛሬ ህዳር 22 2018 ዓ.ም የምሽት ዜናዎቻችን እነዚህን ይመስሉ ነበረም። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩም።